በአንድ ምሽት ተደጋጋሚ ዙር ግንኙነት ካደረጋችሁ ለስንፈተ ወሲብ ሊያጋልጣችሁ ይችላል። ማን እንደዚህ ብሎ እንደመከራችሁ አላቅም። ሲጀምር አንድ ወንድ አሰራሩ ተደጋጋሚ ግንኙነት እንዲያደርግ ተደርጎ ነው የተሰራው። አንድ ወንድ የዘር ፈሳሽ ካፈሰሰ በኋላ የሚለቀቁት ሆርሞኖች ብልት እንዲቀዘቅዝ ካደረጉ በኋላ ከዛ በኋላ ተመልሰው ሲወርዱ ለሁለተኛ ዙር ፍላጎትም ሆነ የብልት ዝግጁነት ተመልሶ ይመጣል ማለት ነው። አንድ ወንድ እንደ እድሜው በትንሹ በአንድ ምሽት ውስጥ እስታ መሄድ አለበት። ከዛ በጣም ሄደ ከተባለ እስታ አምስት እስታ ስድስት ድረስ ሊሄዱ የሚችሉ ሰዎች አሉ ማለት ነው። ይህ ከነ እድሜያችሁ እና ከሆርሞናል ችግሮቻችሁ ይወስናል። ግን አንድ ወንድ ሁለት ጊዜ ግንኙነት አደረገም አምስት ስድስት ጊዜ በአንድ ምሽት በሌሊትም አደረገም ምንም አይነት የስንፈተ ወሲብ ማለትም የብልታ አለመቆም ችግርም የቶሎ መጨረስም ያስከትልበታል የሚባል ህግ የለም። ማለት ማንኛውም አይነት ሰንፈተ ወሲብ የሚመጡት ሳይኮሎጂ፣ ነርቭ፣ ሆርሞን እና ሌሎች ችግሮች ካሉ ነው። እነሱ ተመርምረው እንደ አግባብነታቸው ሕክምና እየሰጣችኋል ማለት ነው። በማንኛውም የቶሎ መጨረስ፣ የብልታ ለመቆም ችግርና ሌሎች ስንፈተ ወሲቦች መታከም ከፈልጋችሁ ባዮ ላይ ያስቀመጥኩትን ስልክ ቁጥር ደውላችሁ ከሶስት ሰዓት ጠዋት እስከ 12 ሰዓት ብቻ ቀጠሮ ማስያዝ ትችላላችሁ። መታችሁ መታከም የምትችሉት በአካል ብቻ ነው። በስልክ ምንም አይነት አገልግሎት አንሰጥ። ሁል ጊዜ እጠብቃችኋለሁ። ሴቶችዬ አንድ ምክር ስሙ። ለባሎቻችሁ አትሰስቱ። ለባሎቻችሁ ገልብጣችሁ ስጡ። የሚበላው ስጩ፣ ጠግኙ፣ ከላይም አጉርሹ፣ ከታችም አጉርሹ። ምንድነው አትጨቃጨቂ። ስትጨቃጨቂ ነው ሌላ ሰው የሚያየው። ጨቅጨቃ ሚስት ያለው የሚያፈስ ቤት ያለው ጨቅጨቃ አከራይ ያለው ሰው አንድ ነው፣ በሰቀቀን ነው የሚኖረው። ሰላም ስጩ፣ ባሌ በዩ። ለባልሽ አትሰስቺ፣ ገልብጥ ስጩ። ምንድን ነው እንዴ ለፍቶ የሚመጣው ለማን ነው? ሰላም ስጩው ከታችም አጉርሹ ከላይም አጉርሹ። የትኛዋንም አንም ሳይጠይቁ ካፈቀረች ካንተ የምትፈልገው ትልቁ ነገር ጊዜህን ነው። ስለዚህ በጊዜ ታመንላት። የተጣበበ ስኬጁል እንኳን ቢኖር ቴክስት ለማድረግና ለመደወል አትስነፍ። አንዳንዴ አንድ ቀን እንኳ አንድ ቀን ብቻ ሳስደውልላት ብትቀር ልትጨቃጨቅ ትችላለች። አመል ኖሯት አይምሰል የጭቅጭቅ ትኩረት ስላልሰጣሀት እንደዛ ብላ ነው የምታስበው። ሴት ኢንተርፕሪት የምናደርገው እንደዛ ነው፣ በቃ ይሄ ተፈጥሯዋ ነው። የምታፈቅራት ከሆነ በተቻለ መጠን እሷን ለማዳመጥ ለእሷ ጊዜ ለመስጠት አትቦዝን። ዛሬ ላይ የሰራው እጮኝነት ነው ነገ ላይ ለትዳር መሰረት። ጊዜ ስጣት፣ አዳምጣት፣ ትኩረት ስጣት። ሴት ልጅ መብሰት ስትጀምር ከምታሳያቸው ባህሪያቶች ፓርት ሁለት አንደኛ ሴት ልጅ መብሰል ስትጀምር ለጊዜዋ ትልቅ ቦታ ትሰጣለች። ጊዜዋን የሚያባክኑ ሰዎች አጠገቧ እንዲገኙ አትፈልግም። ሁለተኛ ሴት ልጅ መብሰል ስትጀምር መከራከር ታቆማለች። አውቃ ንቃ፣ አዎ ትክክል ነው ብላ ታሳልፋለች። የመከራከር ጥቅሙ አይታያትም። ለመከራከር ጊዜም ጉልበትም የላትም፣ አውቃ ትሸነፋለች። ሴት ልጅ መብሰል ስትጀምር የምታሳያቸው ባህሪያቶች ሶስተኛ ሴት ልጅ መብሰል ስትጀምር ማቴሪያሊስቲክ መሆን ታቁማለች ለምን እንደሆነ ታውቃላችሁ? ሰርታ ማምጣት እንደምትችል ትረዳለች። ስለዚህ ማንም ሰው በጥቅም ሊገዛት አይችልም። ሴት ልጅ መብሰል ስትጀምር ከብዛት ጥራት የሚለውን ነገር በደንብ ትረዳዋለች። ብዙ ጓደኞች የላትም፣ ያሏት ግን የእውነት ጓደኞች ናቸው። እንደ ድሮ ጀማ አትፈልግም። ይህን እውነተኛ ሚስትህ፣ ፍቅረኛ በጣም ትወድህና ታከብርህ እንደሆነች ማወቅ ከፈለግህ ጓደኞቿ፣ ቤተሰቦቿ ስለ አንተ ምን እንደሚያስቡ እይ። እነሱም የሚያስቡት አንተ ነህ ብላ የምታውራላቸው ነገር ነው። በጣም የሚያከብሩህ በጣም የሚወድህ ከሆነ አንተን አክብራና ወዳ ሪፕሬዘንት ስለምታደረግህ ነው። እዛ ላይ ዲስሪስፔክት የሚያደረግህ ከሆነ ግን በዛ መንገድ አንተን ስለምትገልጽ እነሱም መጥፎ ነገር ሲናገሩ ዝም ስለምትላቸው ነው። በማስተርቤሽን ወይም በግል ለወሲብ ሱስ ስለተቸገራችሁ ሰዎች ሶስት መፍትሄ ይዤላችሁ መጥርቻለሁ። የመጀመሪያው ሰውነታችሁን የሚያደክም እንቅስቃሴ ላይ መሳተፍ። አንደኛ ምን ያግዘናል? ሰውነታችን እንዲጠነክር ያግዛል። ሌላው ደግሞ ሰውነታችን በደከመ ቁጥር ሌሎች ነገሮች የማሰብ ፍላጎታችን እየቀነሰ ይመጣል። በዚሁ ወደ ሁለተኛው ሲሄድላችሁ ደግሞ ከራሳችሁ ብዙ አትጠብቁ። ምናያቸው ሙቪዎች፣ ሶሻል ሚዲያው እያንዳንዱ ነገር ስለ ሪሌሽንሽፕ፣ ስለ ሴክሹዋል ላይፍ፣ ስለ እያንዳንዱ ነገር በጣም ብዙ ነገር ከኛ እንንጠብቅ፣ ከሪያሊቲ ያፈነገጠ ነገር እንድናስብ ያደርገናል። ስለዚህ ኢንቫይሮመንታችሁን ቼክ አድጉ። ሪያሊቲው ምንድን ነው? እኔ ጋ ያለው ትክክለኛው ነገር ምንድን ነው? ራስን መቀበልና መውደድ በዛው እየተለማመዳችሁ ይሄዱ። ያኔ ትክክለኛውና የምትፈልጉት ነገር ላይ እንድትገቡ ያግዛችኋል። ሶስተኛውና ዋነኛው ነገር ደግሞ መንፈሳዊ ህይወታችሁ ላይ ጠንክሩ። የተለያየ እምነት ሊሆኑ ይችላል የምትከተሉት ነገር ግን ሁሉም እምነት ላይ የተለያዩ አክቲቪቲዎች አሉ። በተለይ ደግሞ የፊዚካል ተሳትፎ የሚጠይቁ ነገሮች መስገድ ሊሆን ይችላል፣ መጾም ሊሆን ይችላል። እነዚህ ነገሮች ስታደርጉ ስጋዊ ፍላጎታችሁን እየገደላችሁ ትሄዳላችሁ። በጣም ራሳችሁን ባደከማችሁት በስግደትና በጾም ባደከማችሁት ቁጥር የስጋዊ ፍላጎታችሁ እየደከመ እንዲመጣ ታግዙታላችሁ ማለት ነው። እናንተም ደግሞ በሃይማኖታችሁም በሁሉ ነገራችሁ እየጠነከራችሁና ሞር ከራሳችሁ ጋርና ከፈጣሪ ጋር ኮኔክት እያደረጋችሁ እንድትመጡ ያግዛችኋል በእነዚህ በሶስት ውስጥ ማይንዳችሁ ላይ ቦዲችሁ ላይ ስፕሪታችሁ ላይ ሰራችሁ ማለት ነው። በተረፈ ደግሞ ፈጣሪ እንዲያገዛችሁ ከልቤ እመኛለሁ። ወንድ ልጅ የእውነት ባል መሆን ከቻለ ሚስቱን ድጋሚ መስራት አቅም አለው። ታዲያ ግን አንቺም ልፈቅጅለት ይገባል። ያኔ ህይወታችንን በምንፈልገው መንገድ ማስኬድ እንችላለን። መረዳት ያለብን አንድ ትልቅ ነገር ምን አለ መሰላችሁ? መታገል ያለብን ለሚወደን ለሚያፈቅረን ሰው ነው እንጂ እኛ ለምንወደው ሰው አይደለም። ለሚያፈቅረን ሰው በመሀከላችን ያለ ችግር እንዲፈጣ ብንታገል ትግላችን ፍሬያማ ነው የሚሆነው። ታማኝ ሰው እናገኛለን፣ ኬሪንግ ሰው እናገኛለን። አንተ እየወደድከው ለአንተ ምንም አይነት ስሜት ስለሌለው ሰው መታገል ግን መጨረሻው ኪሳራ ነው። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሽፕ ቪዲዮዎች እንደርሳችሁ፣ ፎሎ አድርግ። ውሸታም ፍቅረኛ ያላት ሴት ትረዳኛለች። ውሸታም ፍቅረኛ ያለ ወንድ እኔ የማውራው ነገር ይገባዋል፣ እንዴት ህይወት እንደሚያመሰቃቅል። እኔ ከእንደዚህ አይነት ሰዎች ጋር ነው ሪያቃለ በዚህ ጋር ነው ብሎክ በዚህ ነው ነገር እየው ኢቨን እንኳን በማይዋሽበት ነገር እንኳን ዋሽቶኝ አይቻ። ምንድ ነው ማለቴ፣ ለምን ይሄን መዋሸት ለምን አስፈለገ? እንደ ውሃን ውሃ ብትለው የሆነ ነገር እስኪ በጣም ከተቸገርኩ ሁሉ ልትዋሸት ይችላል። ሁላችንም መቼም ፐርፌክት፣ እኔም ፐርፌክት አይደለሁም እኮ። ግን ምንድነው ነጥቤ፣ ምንድነው ትርፌ፣ በጣም የሚዋሹ ሴቶች አሉ። በጣም አደገኛ፣ ከተናገረችው ግማሹ ውሸት። ከእንደዚህ አይነት ሴቶች ተጠንቀቁ ተጠንቀቁ። የእውነት የእውነት፣ ይኸው ከእንደዚህ አይነት ሴት ጋር አንድ ዓመት ሁለት ዓመት አራት ዓመት ከኖርክ በጣም ትልቁ ንሸቷን ያረጋገጥከ፣ ግን አራት ዓመት ሙሉ ለካ ስልኳ የዘጋው ለካ ዘግቶ አይደለም ሌባ ሰርቋት ለካ አይደለም እንዲህ ብሏት አይደለም። ኦኬ ላንኔ ለካ ኤክሴ ጋር ያለች። በቃ የምትወዱት ሰው ሲዋሻችሁ፣ አሁን ጥሩ ወንድ ጥሩ ፍቅረኛ ስለሆነልሽ መጥፎ ልጅ መሆንም እንደሚችል እንዳረሽ፣ ላንቺ ብቻ ይሆናል የተረጋጋው። እንደዚህ በየዋህነቱ ልትጠቀምበት ካሰብሽ ምናልባት መጥፎ ባህሪውም ልታይ ትችላለሽ። እኔና ከሰባት ዓመት በላይ ካጠገቤ የነበረው ፍቅረኛዬ አንድ ቃል ነበረን። ሳንጋባ ምንም አይነት ስጡታዊ ግንኙነት ወይም ደግሞ ወሲባዊ ግንኙነት ላይኖረን ቃል ገብተን ይህን ሁሉ ዘመን ያለ ግንኙነት በፍቅረኝነት ብቻ ነበረ አብረን የኖርነው። ከተመረቅንና ስራ ከያዝን በኋላ ግን ልንጋባ በጣት የሚቆጠሩ ወራቶች ሲቀሩ፣ እኔም እንደ ሴትነት ወጌ ያገኘኋትን ሁሉ ሳንቲም እየለቃቀምኩ ለቤቴ ትንሽ ትልቅ ሳልል እቃ ማሟላት በጀመርኩበት አንዱ ቀን በማታ የገዛሁትን እቃ ይዤ ወደ ቤቱ ሲሄድ ያልጠበቅኩትን ነገር ነበር ያየሁት። ከሌላ ሴት ጋር እጅ ከፍንጅ ፍቅረኛዬን ያዝኩት በመመረቂያ ማግስቴ መምህር ያቀረበልኝን የፍቅርና የጋብቻ ጥያቄ ለሳምንታት ምንም አይነት መልስ ሳልሰጥ ጸጥ ብዬ ዘግቼው ከረምኩኝ ስልኩንም አላነሳም ነበር ከሳምንታት በኋላ ግን ልንመረቅ አንድ ሁለት ቀን ሲቀረን ከሱ መውሰድና ማስተካከል የነበሩብኝ ወረቀቶች ነበሩና ቢሮ የመሄድ ግዴታ ውስጥ ገባሁኝ ቢሮ ሲሄድ አልነበረም ደወልኩለት እንደምፈልገው ና እሱ ጋር ያሉ አንዳንድ መውሰድ ያሉብኝ ወረቀቶች እንዳሉ ስነግረው በፍጥነት እንደሚመጣ ና እዛው እንዲጠብቀው ነገረኝ እንዳለውም ብዙም አልቆየም በፍጥነት ወደ ቢሮ ደረሰ ሰላምታ ከተቀያየርም በኋላ ለምንድነው የዘጋሽኝ ስልኬን ማንሳት እኮ ምንም ችግር አልነበረውም እኔ ካንቺ የምፈልገው ቀጥታና አጭር መልስ ነው መፈለግም አለመፈለግም መብትሽ ነው መዝጋት ግን የለብሽም ነበር አለኝ አይ ምን ማለት እንዳለብኝ ስላላወቅኩኝ ነው ዶክተር፣ በጣም ይቅርታ አልኩት። ችግር የለውም፣ እስከ ዛሬ ድረስ ጠብቄሻለሁ፣ እስከ ዛሬ ድረስ አፍቅሬሻለሁ፣ እስከ ዛሬ ድረስ አንቺን ላለመረበሽ፣ አንቺን ላለመጉዳት ስል የእኔን ስሜት ጎድቼ ስሜቴን አፍኜ ትክክለኛው ቀን እንዲመጣ መስዋዕትነት ከፍያለሁ። ከዚህ በኋላ ምንም የምከፍለው መስዋዕትነት፣ ምንም የምጠብቀው ጊዜም የለም። ሀሳብሽን እንድሰጭኝ እፈልጋለሁኝ። ቁርጡን ነገር ነገርኝ። አትሸማቀቂ፣ ምንም ችግር የለውም ማለት እንዳለውም እሱን ማስጠበቅና በዝምታ ልቡን ማንጠልጠል እንደሌለብኝ ተሰማኝ። እሱን ማግባት እንደማልችል አውቀዋለሁ። ምክንያቱም እማፈቅረው፣ እምጠብቀው እኔም ለረዥም ዓመታት ነገ ከነገ ወዲያ ተመርቄ ላገባው ስጓጓው የነበርኩት እኩያዬ ፍቅረኛ አለኝና ይህን ዶክተር ምንም ቆንጆ ቢሆን፣ ምንም ሀብታም ቢሆን፣ ምንም ደግና መልካም ሰው ቢሆን ማግባት እንደማልችል አውቃለሁ። ፈርጠም ብዬ ይቅርታ ዶክተር ጥያቄ ይህን መቀበል አልችልም አልኩት። ለተወሰኑ ደቂቃ ጸጥ ካለ በኋላ አንገቱን ካቀረቀረበት ቀና ሲያደርግ ፊቱ ላይ ያየሁት ሀዘን ፊቱ ላይ ያየሁት መረበሽ ለመጀመሪያ ጊዜ ነበር። ያ ሀዘኑና ያመረበሹ ያ እስከ ዛሬ ድረስ ፊቴ ላይ የመጣ የሚረብሸኝና ብርግግ የሚያደርገኝ ከባድ ስሜት ነበረ። አው ፊት በዚህ ደረጃ ሲናገር፣ ፊት በዚህ ደረጃ መልስ ሲሰጥ፣ ፊት በዚህ ደረጃ ሲለዋወጥ ሲያዝንና የልብን መሰበር የውስጥን ሀዘን ሲያንጸባርቅ ለመጀመሪያም ለመጨረሻም ጊዜ እሱ ጋር ነበር ያየሁት። የኔና የዶክተር ግንኙነት ያኔ በዚህ ተቋጨ። አዎ ለረዥም ቀናት ግን የፊቱ ላይ ያነበብኩትና ያየሁትን ነገር ሳስታውስ ልቤ በጣም ይደነግጥና ይበረግግ ነበር። ተመረቅን። ከምርቃታችን በኋላ እኔም ሆነን ፍቅረኛዬ ስራ ለማግኘት ረዥም ጊዜ አልፈጀብንም ነበረ። ወዲያው ነው ስራን ያገኘ ነው። ስራ ካገኘን በኋላ ወትሮን ፍቅረኛዬ ብቻውን ነበርና ተከራይቶ የሚኖረው ትንሽ ያል ያለች ቤት እንዲከራ እያደረኩኝ አብሮ ለመኖር አብሮ ለመዝለቅ እንዲሆነን ምንም የለንም የድሃ ስራ ካገኘንና ቤቱንም ከቀየርም በኋላ ከዚህ በኋላ ምንድን ነው የምንጠብቀው? በቃላችንና በስምምነታችን መሰረት አሁን ቀጥታ ወደ ጋብቻና ወደ ቀለበት ንሄድ የሚል ጥያቄን ማቅረብ ሲጀምር፣ እስኪ ቆይ አንድ ሁለት ሶስት ወር እንኳን ደሞዝ ላገኝ አይተወሰነ እንኳን ትንሽ እቃዎችን እናሟላ፣ ትንሽ እንቆይ ባይሆነ ያንንም ቢሆን አልተቃወምኩትም። ልክ ነው፣ አንድ የሁለት የሶስት ወር ደመወዛችንን ከወሰድን በኋላ ቤታችንም ውስጥ የጎደለውን ነገር ካሞላላን በኋላ እንደርስበታለን ብዬ አምኜ የተቀበልኩት። በዚህ መሀል ግን እኔ በማገኛቸው ሳንቲሞች፣ በማገኛቸው አጋጣሚዎች ሁሉ ለቤቴ ለኑሮዬ ያስፈልጉኛል ብዬ የማስባቸውን ከማስታጠቢያ አንስቶ እስከ ብርጭቆ፣ ከማንቆርቆሪያ አንስቶ እስከ ሲኒ ድረስ በየመንገዱ እየገዛሁኝ ወደ ቤት ይዤ ሄድ ነበር። በዚህ መሀል አንድ ቀን በጣም የምታምር የውሃ ብርጭቆ ከነጆኳ መንገድ ላይ ሳልፋ ያለሁኝ፣ ያንን ጆክና ብርጭቆ ከገዛሁኝ በኋላ መሽቶ ነበረ። እቤት ይዤ መሄዱ አልተመቸኝም። እናቴ ቤትው ከገባው በኋላ መልሽ ይዤ እወጣለሁ እንዴ ምን እላቸዋለሁ? ቢመሽም እዛው ቤት ሄጄ ላስቀምጠው አልኩኝና ለፍቅረኛዬ ሳልደውልለትም ምንም ሳልል፣ ካለም አለ ከሌለም ምንም ችግር የለውም ካለም ሰርፕራይዝ ነው ብዬ ያንን የውሃ ብርጭቆና ጆክ ይዤ ቀጥታ ወደ ተከራየንበት ቤት ሄድኩኝ። እዛ ስደርስ እና በሩን ከፍቼ ስገባ፣ ግን ሀውለት ያጋጠመኝን ነገር ማመን አልቻልኩ። ራሴን ስቼ ነበረ በወቅቱ። የወደኩት ከሆነ ደቂቃ በኋላ ተነሳሁኝ። ፍቅረኛዬን ከሌላ ሴት ጋር ነበር ያገኘሁት። በዛ ምሽት በዛ ጨለማ ቤቴ ውስጥ ሌላ ሴት ነበረች። ራሴን ከሳትኩበት ከነቃሁኝ በኋላ ዞር ብዬ ሳይ ሴቲቷን አባሯት ነበረ። ምንድን ነው ብዬ ጠየኩት። ምንም መልስ አልነበረው። ተነስቼ እያለቀስኩ ወደ ቤት ሄድኩኝ። እቤት ከሄድኩኝ በኋላ ከባድ ቁጣ እና ያለው ውስጥ ገባሁ። ወዲያው ያደረግኩት የመጀመሪያው ነገር ዶክተር ጋር መደወል ነበር። ዶክተር፣ ሀሳብን ቀይረሃል አልቀየርክም አልኩት። የምኑን ሀሳብ አለኝ። የጋብቻውን ሀሳብ አልኩት። እንዴት እቀይራለሁ፣ አንቺ ፍላጎቱ ካለሽና አንቺ ፈቃደኛ ከሆንሽልኝ አሁን ላገባሽ እችላለሁ አለኝ። እንግዲያውስ በዚህ ሳምንት የመጨረሻው ሳምንት ላይ ሽማግሌ ላክ፣ ለቤተሰብ የሽማግሌ እንደሚላክ እናገራለሁ አልኩት። ውሳኔም ስሜታዊነትም በዛሽ። ሰከንድ ውስጥ እማስበውን እማደርገውን እምይዘውን የምለቀውን እማቀበት ስሜት ላይ አልነበርኩኝ። በጣም ደስ አለው። የምርሽ ነው ወይስ ምን እያልሽ ነው? ከራስሽ ጋነሽ? ማን አላጠገብሽ? ምን ሆነሽ አላለኝ። ምንም አልሆንኩም፣ ከራሴ ጋነኝ፣ በጣም ደህናነኝ። የጠየከኝን ጥያቄ እያሰብኩበት ነበረ። አንተ ትክክልነህ፣ ማግባት አለብኝ። ላገባም የምፈልገው አንተን ነውና ሽማግሌውን እሁድ ላክ አልኩት። እሺ አለኝ። ስልኩ ተዘጋ። ቀጣይ እሁድ እስኪደርስ ድረስ የሚገርምሽ ነገር ከማንም ጋር አልተደዋወልኩም፣ ከፍቅረኛዬ ጋርም ከዶክተሩ ጋር። ቅዳ እሁድ ሽማግሌ ሊልክ ቅዳሜውን፣ ደወለልኝ። አቤት አልኩት። እንዴት አትደውይም? የምርሽ ነው? እኔ ሽማግሌዎችን አዘጋጅቻለሁ። ለቤተሰቦችሽ ተናግረሻል? ሽማግሌ ነገ መላክ እችላለሁ አለኝ። አዎ ላክ፣ ተናግሬያለሁ አልኩት። ታዲያ እንዴት አልደወልሽልኝም? እንዴት እናድርገው እንዴት ይሁን ምን ይደረግ? እንዳን እንደ ሴት እንዴት ልጠይቅኝ እና ልታናግርኝ አልሞከርሽም? አለኝ። እንደዛ ማለት ነበረብኝ እንዴ? ለቤተሰብ ተናገርኩኝ፣ ሽማግሌውን የምትለው ከዋንተነ ሌላ ፕሮሰስ እንዳለው ግን እኔ አላቅም አልኩት። ሳቀና እሺ ሽማግሌዎቹ ነገ ይመጣሉ አለኝ። በተባለው ቀን እነዛ ሽማግሌዎች ወደ ቤታችን መጡ። እሁዱን ቤተሰብም በወግ በማዕረጉ መሰረት ለሳምንት ቀጠራቸው። በሚቀጥለው ሳምንት እስኪመጡ ድረስ ደወለልኝ እና ቤቱን እንዳይና ማስተካከል የምፈልገው መጨመርም መቀነስም የምፈልገው እቃ ካለ መጥቼ እንድጨምር እንድቀንስ፣ ቤቱንም እንዳስተካክል ጋበዘኝ። እሺ ብዬ ወደ ቤቱ ሄድኩኝ። ቤቱን ሳየው ሀውለት የሚታመን አልነበረም። በጣም የሚያምር ግርማ ሞገስ ያለው ቆንጆ፣ ከጠበኩትም ከገመትኩትም በላይ ምርጥ የሚባል ቤት ነው የነበረው። በእርግጥ ዶክተር የስራ ሰው ነው ጎበዝ ነው። የደህና ቤተሰብም ልጅ ነው። ከሱ የሚጠበቅ ቢሆንም በዚህ ደረጃ ግን ባለሀብት ነው ብዬ አስቤም አላቅም ነበረ። ደስ አለኝ። ምንም ጨምረውም ምቀንሰውም ነገር አልነበረም። ቤቱ ባለበት ሁኔታ ጥሩ ነው ብዬ ተነስቼ ወደ ቤቴ ሄድኩኝ። ያን ሁሉ ነገር ሲሆን ግን ሀውለት በደመ ነፍስ ነበርኩኝ። እማስበውን እማደርገውን እያወቅኩኝ አልነበረም። የፍቅረኛዬን ስልክ ሙሉ ለሙሉ ብሎክ አድርጌዋለሁ። ሰርግና ዝባዝንኬ የሚባል ነገር አልፈልግም ከሁለተኛ ሽማግሌ ከተላከ በኋላ የዛን ሁለት ቀለበት ተደርጎ ወደ ቤት መግባትና መጠቃለል ነው የምፈልገው አልኩኝ። በዚህ እሱም ተስማማ። በእርግጥ ከነ ቤተሰቦቹ ሰርግና ድል ያለ ነገር ፈልገው ነበር። እኔ ግን ሞቼ እገኛለሁ። ጓደኛ የለኝም፣ ሚዜ ብዬ ቬሎ ብዬ ስስብ አልገኝም። ሽማግሌዎችህን ላክ፣ በሁለተኛው ቀጠሮ ጊዜ ቀለበት ይደረግ፣ ቀጥታ ሻንጤን ይዤ ቤትህ ነው የምመጣው አልኩት። ሊቃወምኝ አልፈለግም። እኛ እንኑር እኛ እንዋደድ እንጂ በፈለግነው ጊዜ እኮ መሰረግ እንችላለን። በፈለግነው ጊዜ መሆን ይችላል ብሎ ቤተሰቡን በሚያሳምንበት መንገድ አሳምኖ በሁለተኛው ሽማግሌ ሻንጣዬን ይዤ ቤቱ ገባሁ። ይሄ ሁሉ ሲሆን ሃውልት። ከዛ ጊዜ ጀምሮ ጭንቅላቴ ምን እያሰበ ነው? ምን እየሆንኩኝ ነው? ወዴት እየሄድ ነው? ምንም የማውቀው ነገር የለም። ጭንቅላቴ ብቻ የዛ ሰዓት ላይ ቤት ገብቼ ፍቅረኛዬን ከሌላ ሴት ጋር ሳየው በተሰማኝ ስሜት፣ ባሰብኩት ሀሳብ መሀል እስካሁን ምንም ነገር ማሰብ አቅቶት፣ ምንም ነገር ማገናዘብ አቅቶት የሆነ ቦታ ላይ እስታክ እንዳረኩ ነው የሚሰማኝ። አዎ የሆነ ቦታ ላይ ጭንቅላቴ ስታክ አድርጓል። እያገናዘብኩ እያሰብኩኝ፣ እያብሰለሰልኩኝ አልነበረም። እምባይ እንኳን ለመውረድ ፈቃደኛ አልነበረም። ሁሉ ነገሬ ድርቅ ድረቅረቅ ብሎብኛል። ማደርጋቸው ነገሮች ሁሉ በደመ ነፍስና በቃ ዝም ብሎ በመነዳት ይመስለኛል። አዎ ታዲያ ዶክተሩን ባገባሁት በሰባ ሁለት ሰዓታት ውስጥ ምን ተፈጠረ? ፍቺ ጠየቅኩኝ። ይሄን ካደረግ፣ ሴት ልጅ እንደ ልጅ ታይሃለች። አንተ ወንድ ነኝ ብለህ ታስባለህ፣ እሷ ግን ልክ እንደ ልጅ ታይሃለች። ምክንያቱ ደግሞ ፍቅርህን ለመግለጽ የምታደርገው ጥረት ልጅነትህን አጉልቶ ስለሚያሳያት ነው። ሴት ልጅ እንደ ልጅ እንድትመለከትህ የሚያደርጉትን አራት ስህተቶች ዛሬ ነው ትነግርሃለ። እስከ መጨረሻው ተከታተሉ። አንደኛ፣ ሁልጊዜ ሌሎች ሰዎችን፣ ሁኔታዎችን መውቀስ፣ ማማረር አቁም ይልቁኑ ኃላፊነት ውሰድ። ለራስህ ህይወት ራስህ ኃላፊነት ውሰድ። ጥፋት ካጠፋህ አምነ ተቀበል እና አሻሽል። ሁለተኛ በችግር ጊዜ መሸሽ። አሁን ችግሮች በሚፈጠሩ ሰዓት በመጮህ አላስፈላጊ ነገሮች ውስጥ በመግባት ለመፍታት ከመሞከር አቴንሽን ለመሳብ ከመሞከር መረጋጋት እና ለችግሮቹ መፍትሄ መፈለግ ላይ ማተኮር እውነተኛ ወንድ ያደርገል። ሶስተኛ መሪ ሳይሆን ተመሪ መሆን። ይህ በጣም ትልቅ ስህተት ነው በፍቅር ግንኙነት ላይ ባለ ሮል መሪ ነህ አንተ። ስለዚህ የመሪነት ድርሻን በደንብ አድርገ አውቀ ብዙ ነገሮችን ወደፊት ቀደም ብለህ አይተህ ለማሳየት ሞክር እንጂ ከእሷ የምትጠብቅ አይነት ወንድ አትሆን፣ እንደ ልጅ እንድታይ ያደርጋል። አራተኛ ራስን መቀያየር እሷን ለማስደሰት በሚል ስለወደድካት ስላፈቀድካት ወይም ደግሞ ጓደኞቿ የሆነ ያልተመቸቸው ነገር ስላለ ራስህን መቀያየር ማለት ነው። እንደ ወንድ የምታምንበት የራስ የሆነ አቋም ሊኖርህ ይገባል። በዚህ አቋምህ ደግሞ መደራደር የለብህም። ይሄ እውነተኛ ትክክለኛ ወንድ ያደርግሀል። በየሁኔታው በየጊዜው ራስህን መቀያየር የልጅነት ባህሪ ነው። እስኪ እናንተ ምን ታስባላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ቻው አንዳንዴ ሰው ዝም አላችሁ ማለት ወይ ተናዶባችኋል ወይ አኩርፋችኋል ወይ ተበሳጭቷል ወይ አዝኗል ማለት አይደለም። በቃ አንዳንዴ ዝም ማለት ዝም ማለት ነው። በቃ ይሄ ስልጭት ብሏችሁ አያውቅም? ማውራት እና ወይ ጸጥ ማለት፣ በቃ ይሄ ኢነርጂያችሁን በቃ ማደስ ፈልጋችሁ አታውቁም? የሆነ ሳምንቱን ሙሉ ከሰዎች ጋር ተገናኝታችሁ ሳምንቱን ሙሉ አውርታችሁ፣ በቃ አሁን ደግሞ በቃ ለሚ ቢጀስት ባይ ማሳፍ ጸጥ ብላችሁ በቃ ከራሳችሁ ጋር ወያነባባችሁ ሊሆን ይችላል፣ ወይ ሻየጥጣችሁ ወይ ስልካችሁ የሚጎረጉራችሁ በቃ ጀስት ኮምፕሊት ሳይለንት። ሰውም አብሯችሁ ተቀምጦ ሊሆን ይችላል። ኮታስ ኦኬ በዝም መባባል ማለት አሜነት ኦኬ። አንዳንዶቻችሁ ተናድሻል፣ ምን ሆንሻል ፕሮፌሽን ውስጥ ቀሚሽ ነው ነው በቃ ጀ አይ ጀስት ዋና ዩ ኖ ሰጥ ሰጥ ማለት ከኔ ነው ሪሌት ላይክ እዚህ እዚህ ሁላችሁም የምታደርጉት ነገር ነው ወይስ ነኝ? በቀላሉ የተመቸችን ሴት በተለይ እዚህ ሞደርን ኢራ ላይ ያሉ ሴቶች ልካቸውን ለመቀበል ሊሆን ይችላል። ካፌ ውስጥ አንዳንድ ቦታዎች ላይ ፓርክ ላይ መቀበል ከፈለግ የሚያስፈልግ ሁለት ነገር ብቻ ነው። አንደኛው ሙሉ የሆነ በራስ መተማመን ነው። ሁለተኛው ደግሞ ውብ የሆነ የንግግር ፍሰት ነው፣ የማያቋርጥ የሚንሸረሸር። ልካሁን የተወሰኑ ቲፖች ፎር ኤግዛምፕል፣ ሁሌ የምታያት የምትመች ልጅ ካለች መሮ ዋጋ በጣም አሪፍ ቀጥታ ትሄዳለህ። በጣም ውብ ነች፣ በጣም ቆንጆ ነች። እና ልክ ሳይሽ ሁ በጣም ማራኪ የሆነች ነው ምታዩ። ይህን ማራኪ መሆንና ውብ የሆን በሰዎች ዘንድ ተወዳጅ፣ ሳቢ የማድረግ አቅምን ከአንቺ መውሰድ እፈልጋለሁ እና ዜሮ ዘጠኝ አቅም አለሁ ስልክሽን መውሰድ እፈልጌ ነበር። በእርግጠኝነት ትሰጣለች። በእርግጠኝነት ደሞ ትደነግጣለች። አስፈላጊ ከሆነም ደግሞ ስልኳን ላሰጥ ትችላለህ ብለህ ከደነቅኩ ወይም ጓደኞቿ በዙሪያ ካሉ የሆነ ላይክ እነሱ ፊት ለፊት ምን ኖርማል ነው አይነት ሙር ስለሚያራምዱ አንዳንድ ሴቶች ኢግኖር ላታደርግ፣ ምን ታደርጋለህ? ጀስት ይህን ተናግራት መሄድ። በእርግጠኝነት ተርበተበታለች፣ ትደነግጣለች። ጓደኞቿ ፊት ለፊት ምንም አልመሰለኝም ሙር ለማራመድ ስትሞክር አንተ ፊት ለፊት ደግሞ ቃሎችና አድናቆት ገዝቷት አፍንጫን ሁሉ ሊያልባት ይችላል። የሆነ ሪያክሽን ታሳያለች ምናምን። እነዚህ ስሜቶች ሲደበላለቁ ግዴታ አንተ የማትረሳት ሆናል። ምክንያቱም ሰውነቷ ነዝረት ያመነጫል፣ ሪክ ያመነጫል። ስለዚህ ሴፍ ታደርጋለች። በእርግጠኝነት ነገ ከነገ ወዲያ ደግሞ ቼክ ማታረጋት ከሆነ ደግሞ በተለይ ልክ ገና ከሩቅ ስትመጣ ይሄ ማለት ይጀምራል። አንተን ኢሹ ነው የምታደረግ። ገና ስትመጣ ፀጉሯ መነካካት ምናምን ክንፈሯን ማረጣጠብ ትጀምራል። ምክንያቱም አድናቆትን የምጠላ ማንም ሴት የለችም። በተለይ ደግሞ ሙሉ ኮንፊደንስና ሙሉ ማንነትና ክብር የተሸከመ ወንድ በቀጥታ ያውን በጓደኞቿ ፊት ሂዶ ሲመሰክርላት ልንገር፣ ጓደኞቿ የሚጠሉ ወንድ ብትሆን ራሱ በእርግጠኝነት እሷ ግን አብራ ብታማ ራሱ ቤት ማታ ሰኝታ ስለአንተ ታስባለች ሞሩፍ ከሷ ጋር የመቀራረብ እድል እየሰፋ ይሄዳል። ስለዚህ እንደዚህ ደፋር ሆነ እንደዚህ የጨዋታ አዋቂ መሆን ይጠበቅባል ማለት ነው። ሌላው ደግሞ ሴት ልጅ ቀድማ ካየች ከዚህ በኋላ እንደዚህ አድርግ። ቆይ መጀመሪያ ፎሎ አድርጋችሁኛል። መጀመሪያ ማድረግ ያለብህ ታያት አለ ዜን ከፊት ፈገግታ እንዳይለየ። በእርግጥ ሴቶች ስለያዩ ብቻ አይደለም ፈገግ ማለት ያለበት በህይወት በየትኛውም ክፍል ስፔሻሊ ከሰዎች ጋር ስትተዋወቅ ፈገግታ ከፊት መለየት የለበት። ምክንያቱም ዘጠና ፐርሰንት ሰዎች ከአንተ ጋር መልሶ ኢንትራክትና ሪስፖንስ መስጠት የሚፈልጉት ፊት ለፈገግታ ካለ ብቻ ነው። እመኑኝ፣ ይህንን ጥናቱም ይላል። ፈገግታ እንዳይለየ። ዜ ምንም ብትወደ አንተ ጋር መጣ ልታናገር አትፈልግም። ይህ ሴትነቷ ነው። ሶሻይቲው ወይም ደግሞ ማህበረሰቡ እንደዚህ አድርጎ ነው ሴቶችን ይፈጠሩ ወንዶች ሴቶችን አፕሮች ያደርጋሉ እንጂ በተአምር ሴቶች ወንዶችን አፕሮች አያደርጉ። ሰርድ ምንድነው ማድረግ ያለብ? ወደ እሷ ትሄዳለ፣ አፕሮች ታደረጋለ። ይ ኤቢ ይባላለው። እዛ በጣም ትላላችሁ፣ በቃ ጨርሳቸዋል፣ ህይወታችሁ መቀጠል ትችላላችሁ። ፎሎሚ እነዚህን ሶስት ነገሮች በማድረግ ራሳችሁን አታስጨንቁ። መጀመሪያ ግን ኮፒ ሊንክና ፎሎ ማድረጋችሁን አትርሱ። በህይወታችሁ ላይ እነዚህን ሶስት ነገሮች በማድረግ ራሳችሁን አታጨናንቁ። የመጀመሪያው ስለኋላ ታሪካችሁ እያሰባችሁ ስላለፈው ነገር እየተጨነቃችሁ ራሳችሁን አታስጨንቁ፣ ምክንያቱም ያለፈው ነገር አልፏል፣ አይመለስም። በሁለተኛነት ደግሞ ስለ ፊውቸር ወይም ስለ ወደፊቱ እየተጨነቃችሁ ራሳችሁን አታስጨንቁ፣ ምክንያቱም ወደፊት ምን እንደሚፈጠር አናቅም። ምን አይነት ነገር ምን አይነት በረከት ምን አይነት ችግር ወደኛ እንደሚመጣ አናቅም። ስላልመጣና ስላልተፈጠረ ነገር በማሰብ ራሳችንን አናስጨንቅ። በሶስተኛነት ደግሞ ራሳችንን ከሌሎች ሰዎች ጋር በማወዳደር ራሳችንን አናስጨንቅ። ምክንያቱም አንተ የተፈጠርክበት መንገድ ከሁሉም ሰው የተለየ ነው። እንዳንተ አይነት ውብ የለም፣ እንዳንቺ አይነት ቆንጆ የለም። ምክንያቱም የሁላችንም የተለያየ አቅም አለ፣ የተለያየ ችሎታ አለ። እባካችሁ በተቻላችሁ መጠን ራሳችሁን ከሌላ ሰው ጋር በማወዳደር ጊዜ አታጥፉ። ራሳችሁን አታስጨንቁ።